ይህ ቪዲዮ በሕይወታችሁ ውስጥ አዲስ ምዕራፍ የሚከፍት ወደ ሕልማችሁ አገር አውሮፓ በቀላሉ እንዴት መጓዝ እንደምትችሉ የሚጠቁም ነው። ከዱባይ ተነስተን ወደ አውሮፓ እንዴት በቀላሉ መጓዝ እንችላለን? ይህ ቪዲዮ በዱባይ ለምትኖሩ እና ከዱባይ ወደ አውሮፓ ለመሄድ ለምትፈልጉ ሰዎች ወሳኝ መረጃዎችን ይዟል። እስከ መጨረሻው ከተከታተላችሁ ሙሉን ሂደት በቀላሉ መረዳት ትችላላችሁ። ከዱባይ ተነስተን የአውሮፓ ምድር ለመርገጥ የሚያስፈልጉት ቁልፍ ማሟያዎች ምንድን ናቸው? በካምፓኒ ተቀጣሪ ከሆናችሁ አምስት ዋና ዋና ዶክመንቶችን ማዘጋጀት አለባችሁ። እነሱም የመጀመሪያው ፓስፖርት፣ ሁለተኛው ኤምሬትስ አይዲ፣ ሶስተኛው ሳላሪ ስሊፕ ወይም ደግሞ ደሞዝ የገባበት የባንክ መግለጫ፣ አራተኛው ኢኖሲ ወይም ከቀጣሪ ድርጅት የሚሰጥ የረፍት ፈቃድ ደብዳቤ እና የመጨረሻው አምስተኛው ደግሞ በቂ የጉዞ በጀት ናቸው። እነዚህ ሰነዶች ከተሟሉ እውቀት ያለው ማንኛውም ሰው ያለ ማንም እርዳታ በራሱ ላይ ማመልከት ይችላል። ነገር ግን ስህተት ልሰራ እችላለሁ የሚል ስጋት ካለብን ወይም የማመልከቻ ሂደቱ ውስብስብ ከሆነብን በቀጥታ መሀል ዱባይ ውስጥ በሚገኘው ወደ ዋፊ ሞል ሁለተኛ ፎቅ በመሄድ የሁሉንም የአውሮፓ ሀገራት ቪዛ የሚያስፈጽሙ ህጋዊ የወኪሎችን ማግኘትና በአግባቡ ማመልከት ወይም አፕላይ ማድረግ ይቻላል። ለተቀጣሪዎች ደግሞ የካምፓኒ ቪዛ ካላቸው ለቪዛው ስኬታማነት ደሞዛቸው ከአራት ሺ ድርሃም በላይ መሆን አለበት። አሁን ደግሞ ወደ አውሮፓ በጉብኝት ወይም ቪዚት ለመሄድ የግድ ማሟሪያት የሚገብኑ ሶስት ወሳኝ ነጥቦች እንመልከት። አንደኛ የሚሪስ መኖሪያ ፈቃድ ወይም የሚሪስ አይዲ ነው። ይህ መታወቂያ ብቻውን አሜሪካን፣ አውሮፓን፣ ካናዳን እና አውስትራሊያን ሳይጨምር ከ140 በላይ ወደሆነ ሆነ ሀገራት እንደ ሲንጋፖር፣ ታይላንድ፣ ማሌዥያ የመሳሰሉ ሀገራትን ያለምንም ቪዛ ለመጓዝ ያስችላል። ለአውሮፓ ማመልከት ስንፈልግ ደግሞ የሚሪስ መታወቂያችን ከተሰጠን ወይም ከወጣ ቢያንስ ከስድስት ወራት በላይ ማስቆጠሩ ግድ ነው። ሁለተኛው ሳለሪ ስሊፕ ወይ ደመወዝ የገባበት መግለጫ ነው። ቀጣሪ ድርጅት ደመወዙን በትክክል ወደ ባንክ አካውንቱን ማስገባቱን ማረጋገጥ ወሳኝ ነው። ለቪዛ ሂደት ይህ ሰነድ ጠቃሚ ማስረጃ ነው። በሌላ በኩል ፍሪላንስ ቪዛ ያላቸው ግለሰቦችም ካምፓኒ በሚሰጣቸው የባንክ ካርድ አማካኝነት በራሳቸው ደመወዛቸውን አስከብተው አስገብተው መልሰው ካርዱን በመጠቀም በማውጣት የደሞዝ መግለጫቸውን በትክክል መሳየት ይገባቸዋል። ሶስተኛው ኢኖሲ ወይም ከካምፓኒ የሚሰጠው የእረፍት ፈቃድ ማረጋገጫ ነው። ይህ ሰነድ ለጉዞ ካምፓኒ ፈቃድ መስጠቱንና መስማማቱን ያረጋግጣል። ይህንን ደብዳቤ ቀጣሪው ካላዘጋጀ ወደ ማንኛውም ታይፒንግ ሴንተር በመሄድ ከሀያ ድራም ባልበለጠ ዋጋ በማጻፍና የካምፓኒ የካምፓኒን ማተም እና ፍርሚያ በማስደረግ ማግኘት ይቻላል። ወደ አውሮፓ የመሄድ ህልማችሁን እውን ለማድረግ የሚረዳ ወርቃማ ምክር ልስጣችሁ። ይህም የጉዞ ታሪክ ወይም ትራቭል ሂስትሪ መገንባት ነው። የአውሮፓ ቪዛ የማግኘት ወይም ቪዛ ፕሮቫር እድላችንን ለማሳደግ በመጀመሪያ በኤምሬትስ አይዲ ብቻ መጓዝ የሚቻሉባቸውን አገራት ለምሳሌ ሲንጋፖርን መጎብኘት እና በፓስፖርታችን ላይ ቪዛ ስታምፕ በማስደረግ በጣም ጠቃሚ ነው። የአውሮፓ ኤምባሲዎች የማመልከቻ ፋይላቸውን ሲገመግሙ ያለፈው የጉዞ ታሪካቸው አስተማማኝነትና የጉብኝት ዓላማን ስለሚያጠናክር ይህንን ቀላል ዘዴ በመጠቀም ለትልቅ ጉዞ መዘጋጀት ይገባል። የአውሮፓን የቪዛ ሂደት ለመረዳት የቱርክን የጉብኝት ቪዛ እንደ ጥሩ ምሳሌ ልንወስድ እንችላለን። ቱርክ ለአውሮፓ እንደ መግቢያ በር ተደርጋ ስለምትወሰድ ቪዛን ማግኘት ለአውሮፓ ጉዞ ታሪኮ እጅግ አስተዋጽኦ አለው። ወደ ቱርክ ለመሄድ የሚፈልግ ሰው ፓስፖርት፣ ኤምሬትስ አይዲ፣ ኢኖሲ እና ሳለሪ ስሊፕ ይዞ በቀጥታ ወደ ዋፊ ሞል ሁለተኛ ፎቅ በሚገኙት የቱርክ ኤምባሲ ቀቢ ወኪሎች ጋር በመሄድ ማመልከት ይችላል። ለመጀመሪያ ጊዜ ሲሄዱ እስከ 15 ቀናት የጊዜ ቀጠሩ ይሰጣቸዋል። ለቀጠሮ ቀን ከመምጣታቸው በፊት ሆቴል እና ፕሌን ቲኬት ቡክ ያደርጉሏቸዋል። ለዚህም ለእያንዳንዳቸው መቶ ድራም በድምር ሁለት መቶ ድራም አካባቢ ለቡኪንግ ክፍያ ያስከፍሏቸዋል። በመቀጠልም በቀጠሯቸው ቀን ይዛቸው መምጣት ያለባቸውን ዶኩመንቶች በዝርዝር ጽፈው ይሰጧቸዋል። በማስከተልም በቀጠሯቸው ቀን የተጠየቃችሁትን ዶኩመንቶች አሟልታችሁ ስትሄዱ ዶኩመንቶቹንና ፓስፖርታቸውን ተቀብለው መቀበላቸውን የሚያረጋግጥ ፍርሜ ይፈርሙና ፎቶግራፍ አንስቷቸው ከ15 ከ1 ቀናት ጊዜ ውስጥ በኢሜይል ምላሽ እንደሚሰጡ ነግረው ይሸኛቸዋል። በመጨረሻም ቪዛው ሲፈቀድ ፓስፖርታችሁ በሰጣችሁ ተደራሻ በዲኤችኤል አማካኝነት ወደ ቤታችሁ ይላክላችኋል። ሂደቱ ይህን ያህል ግልጽና ቀላል ነው። በአጠቃላይ ከዱባይ ወደ አውሮፓ የሚደረገው ጉዞ በሚገባ ከተዘጋጁ እና አስፈላጊ የሆኑትን ሰነዶች በትክክል ካሟሉ ሊሳካ የሚችል ነው። የጉዞ ታሪኩ ጠንካራ መሰረት ነው። የምሬሳ ቢያንስ ስድስት ወራት መሙላቱ ደሞዝ በትክክል ወደ ባንክ አካውንቱ መግባቱና የእረፍት ፈቃድ ደብዳቤው ወይም ኢኖ ሲ መዘጋጀቱ ወሳኝ መደላድሎች ናቸው። የሰነዶቹን ትክክለኛነት ማረጋገጥ ቅድሚያ ሊሰጠው ይገባል። አውሮፓ የመሄድ ሕልማችንን እውን ለማድረግ እነዚህን ደረጃዎች ይከተሉ። መልካም የጉዞ ዝግጅት እመኛለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።